ከሽርክ እንዲርቁ በማድረግ ረገድ ላይ ካልሆነ በስተቀረ ቢዚ የሚያደርግ ነገር አለ ብዬ አልልም። የመጀመሪያው ይሄ ነው ይላሉ ሼክ አልባኒ። የሱና አሊም ትኩረት ማድረግ ያለበት ቦታ ላይ ትኩረት ያደርጋል። ትክክለኛ ዶክተር፣ ሰው ጉንፋን ይዞት ከመጣ የጉንፋን መድኃኒት ነው የሚሰጠው። ካንሰር ከሆነ የካንሰሯን ቦታ ሕክምና ይጀምራል። ሱካር ከሆነ የሱካር፣ ግፊት ከሆነ የግፊት ሌሎችም በሽታዎች ከሆኑ በሽታው ጋር ነው ትኩረት የሚያደርገው። አንዳንዶች በሽታው ሌላ ዓለም ላይ ያለው እነሱ ሌላ ዓለም ላይ ያሉት። የሰለፊ ትክክለኛ አሊሞች ዋና ዋና አንኳር ነጥብ ላይ ትኩረት ያደርጋሉ። ዛሬ ቢዚ መሆን አለብን ብዬ አላስብም። ቢዚ መሆን ቢዚ መሆን የሚያስፈልገው በተስፊያ ላይ ነው አሉ። ሰዎችን ከሽርክ ውጡ፣ ተውሂድን ያዙ፣ ከአላህ ውጭ ያሉ ነገሮች ማምለክ አይቻልም፣ አላህም ብቻ ነው ማምለክ የሚለው ቀጥታ ሰዎችን ማነዝ ወተርቢያ ተርቢያ ያላቸው ሰዎች አላህ አቅማቸውን ያሳመራላቸው ሰዎች ናቸው። በተለይ በተለይ ወላጆቹ ሳሊ የሆኑለት ልጅ ኒዕማ የተባለ ነገር በምኑ እሱ ጋር ነው ያለው። ለምን ሐራም አያቅ ሐላልን ካልሆነ በስተቀረ ውሸት አያቅ እውነትን ካልሆነ በስተቀረ ድምፅን ከፍ አድርጎ ማውራት አያቅ ዝቅ አድርጎ ካልሆነ በስተቀረ ሰው ላይ ድንበር ማለፍ አያቅ ያለ ማለፍን ካልሆነ በስተቀረ ሐቅን መናገር እንጂ ውሸትን አያቅ። ወላጆቹ ቆንጥጦ ያሳድጉታል። ቆንጥጦ አንዳንድ ልጆች በተለይ ክፍለ ሀገር አካባቢ አስር ሰዓት አካባቢ ቤት በር ላይ ነው የሚያንዣብቡት። ማታ አንድ ሰዓት ግቢ ቋቋ ቢያረጉ ማሰላማ ነው፣ በቃ አበቃላቸው። ለዛ ነው የክፍለ ሀገር ልጅ ስራ ቦታ ላይ ነው የምታገኘው። ይሄ ጌም፣ ቲክቶክ፣ ፌስቡክ አብዛኛው የክፍለ ሀገር ልጆች ይመጡና በሶስት ዓመት ቪታራ ይዞ አገር ቤት ይመለሳሉ። ይሄ በየመንደሩ ወንበር ላይ ቁጭ ብሎ፣ ድንጋይ ላይ ቁጭ ብሎ ጸጉር ማበጠር፣ የተቀደደ ሱሪ መልበስ፣ እጅ ላይ መጽሐፍ፣ ጥፍርና አርዝሞ ሴቶችን መላከፍ፣ የሴቶችን ኋላ ተከትሎ መሄድ አያውቁም። እነዚህ ያደጉበት አላ አግቡ ሲባል ቆይ ወላጆቼን ይላል። አግቡ ሲባል ቆይ እናቴን እጅ ላስደረግ ይላል። አግቡ ሲባል ቆይ አባቴን እጅ ላስደረግ ይባል። አግቡ ሲባል አይ ለአባቴ ቆርቆሮ ቤት ልስራ ይላል። አግቡ ሲባል ለአባቴ ሁለት በሌላ አርግነት ይላል። አግቡ ሲባል ለእናቴ የሆነ ነገር ይላል። የገጠር ልጅ ብልጥ ነው። በየመንደሩ በየድንጋዩ አይቀመጥም። ለዚህ ነው መጀመሪያ ተርቢያ ያስፈልጋል። አሁን ሚዲያው አካባቢ ግቡ። በቀደም አንስቼላቸዋል። ሚዲያ ላይ ወጥቶ የሚረብሹ የሙስሊም ሴቶች፣ ራቆታቸው የሚሄዱ፣ የዝሙት ንግግር በምላሳቸው የሚናገሩ፣ ሙስሊሙን ማህበረሰብ የሚያበላሹ እነ አይሻ፣ እነ ሀያት፣ እነ መይሙና፣ እነ ኩልቱም አብዛኛው ሚዲያ የወጡ ሰዎች ቆሻሾች ናቸው። ወንዶችም እዛ ቦታ ላይ ያሉት እዛ ቦታ ከነሱ ጋር የሚደራደሩት ቆሻሾች ናቸው። እኔ እኮ አደለውም ያልኩ፣ ሱረቱን ኑር አልከቢሳቱ አላላ ቆሻሾች አለ። ማን ነው የሚለው? አላህ እኮ ነው። ቆሻሾች ሲባል ዑለማዊ ዘንድ ሁለት ተፍሲር አለ። ቆሻሻ ማለት ወይ መጥፎ ንግግር የሚናገሩ ማይጠቅም ነገር፣ ቲክቶክ ላይ ፌስቡክ ላይ ወጥቶ ዝቅ ብሎ መጥፎ ንግግር የሚናገሩ ቲክቶክ ላይ ብር ለመቀበል ብሎ መጥፎ ንግግር የዝሙት ንግግር ራሱን ይዞ የሚናገሩት ሙስሊም ሴቶች አሉ። ራሱን የሚናገሩ ሙስሊም ወንዶች አሉ ግን ብክራ ነኝ ይላሉ። ሲጠየቁ የምላሳቸው ብክራነት ጠፍቷል። የለም አንድ መጥፎ የሚናገሩ ብሎ ፈሰሩት። ሌላኛውስ ዝሙተኛ ዝሙተኞች ቆሻሾች ናቸው። መጥፎ ንግግር የሚናገሩት ቆሻሾች ናቸው። አላህ እኮ ነው የሚናገሩት። ሱረቱ ኑር 26ኛው ቁጥር ላይ ሊልኸቢሲን አላላ፣ ቆሻሻ ለቆሻሻ ነው አላላ። መጥፎ የሚናገር መጥፎ የምትናገርን ሴት ይዞ ነው መምጣት ያለበት። ሁለት ባልና ሚስት ሲጋቡ ንጹህ ነበሩ። ከተጋቡ በኋላ እየጠጣ መምጣት ጀመረ፣ ወይ እየቃመ መምጣት ጀመረ ሸሪያ ፍርድ ቤት ሄዳ ይፍታኝ ማለት ይችላል። ለምን? ራሷንም ያበላሻታል ልጆቹንም ያበላሻል። እሺ እሷን መታ ነበር ቤት ቲክቶክ፣ ፌስቡክ የዝሩቡት ፊልም ቤት አሉንም ብላ ምትውለው አንተ ማታውቀው ቦታ ነው። ወይ ደግሞ ቤት ስትወጣ አታስፈቀደው አንድ ቀን ናዝሬት ነች፣ መኪናውን ይዛ አንድ ቀን ቢሾፍቱ ነች፣ አንድ ቀን ቃልቲ ነች፣ አንድ ቀን የሆነ ቦታ ነች። መጀመሪያ የነበረችበትን የአላህን ሕግ ጥሳለች። እሺ ቆይ ሊያገባሲ ብክራ ነኝ ትለዋለች አብዛኛው የገጠር ሰው በሰላሳ አምስት ዓመት በአርባ ዓመት ነበር የሚያገባው። የገጠር ሴቶች በአርባ ብክራ ናቸው፣ በሰላሳ አምስት ብክራ ናቸው። አንዳንዶቹ ከነ ብክራቸው ነው አፈር ውስጥ የሚገቡት፣ ይቀበራሉ። አላህ ዛ ይሞሸራቸዋል። ለዚህ ነው ዘር ተጠብቆ ልጅ ሳሊህ የሚሆነው። ለዚህ ነው በቃ በሐራም የተገነባ ትዳር መጨረሻው የተበላሸ ነው። ልጆቹም የተበላሹ ናቸው። ከተማስ ኬጂ ኬጂ ኬጂ ራሱ እየተጠረጠረ ነው። ኬጂ ቆይ በህፃን ልጅ በአምስት ዓመት ልጅ በስድስት ዓመት ልጅ ዙሙ ሰርቶ ታሰረ የሚባል አልሰማችሁ? ትምህርት ቤት ይጀምራሉ እንብረስቲማ ደርሳ ከነብክራዋ መመለስ እና ለላህ ወይ እና ኢለ ራጁ ሞኝ ነኝ ወይ ትላለች እስከዛ የምጠብቀው ትላለች ብክራ ነኝ ብላ ቤት አመጣት ብክራ ካለና መብቱ ነው ይላሉ አልሙስሊሙና አላ ሹሩጥህም ነው ሙስሊሞች በመስፈርታቸው ነው ምንም የለም ግን ተውበት ያደረገችን ማግባት አይቻልም ማለት አይደለም ባለ የሞተባት ትችላለች ወይ አግብታ የፈታች ልትሆን ትችላለች የተለያዩ ምክንያቶች ሊኖሯት ይችላሉ። ይሄ ሌላ ነው። ተውበት ያደረገች ማግባት ይቻላል። አይቻልም አሊሞች ሸካ አለ ተውበት ብታደረግም ይላል። ግን ራጂዎች ተውበት ያደረገችን ማግባት ይቻላል፣ በትክክል ከተመለሰች። አንዳንዶቹ መጠጥ ቤት ቆንጆ ሴት ካገኙ አስተካክላታለሁ ብሎ ያመጣሉ። ሐራም ነው፣ ይሄ አይቻልም። አላህ ከልክሏል። ከመጠጥ ቤት አስተካክላታለሁ ብሎ ቤት ይዞ መምጣት። እሺ ከጫት ቤት፣ ጫት ቤት ከወንዶች ስትሳሳቅ፣ ሊፕስቲክ ቻፕስቲክ እየቀባች ድምጿን እንደ ሞባይል የምትወክሰ የነበረችን ሴት አስተካክላታለሁ ብሎ ይዞ መምጣት አይቻልም፣ ሐራም ነው። ቲክቶክ ተራ ስራሃ ራቁቷን የምትሄድ ጡቷን የምታሳይ የሰውነት አካሏ ማይቀር የሆነችን ሴት አስተካክላታለሁ ብሎ ማግባት አይቻልም በተለይ ውሳቶች ተጠንቀቁ ታስተካክላለች አንተን ብሎ አስተካካይ ታስተካክላለች ወደም ሲስተሙን ታውቀዋለች እሷ ስንትና ስንት ወንድ አቅልጣለች ጫማ ጫማ አመታት ያውቁበታል ሴቶች ቋ ቋ ሲያረጉ ስንት ወንድ እንደሚከታታቸው ያውቃሉ ጸጉራቸው እንዴት ማቆም እንዳለባቸው ያውቃሉ የድምፅ አወጣጥ ይማራሉ ሴቶች የድምፅ አወጣጥ ለምን ለዝሙት ሊጠሩ ወደ እኔ ታል ወደ እኔ እያሉ እንዲህ አይነት ሴት ቤት ይዛ ትምጣ አላህን ፍራ ዘር ታበላሻለህ አላህን ፍራ። መድረሳ ገብተን ንጹህ ያለ ሱና ልጆች ወይ ትላልቅ አባት ልጆች እጃቸውን ወንድ አንድ ቀን ሳያሳርፍበት አድጎ ለተዳርግ ይደርሳል። እቺን ሙሽራ ፈልግ አምጣ። የፈለገች ለምን የፉንጋዎች አለቃ አትሆንም? ከፈለገች አላት ምናን በቅ እቺን አምጣ። አማ ቲክቶክ ተራ አስተካክላታለሁ ታስተካክላለች። ሀታ ሀራም ይሆንባሃል። ተውበት ያላረገችን ሴት ማግባት አይቻልም። አላ ከልክሏል። ሀራም ነው ያደረገው። ይኸው ምን ይላል ቁርአኑ? አምር እኮ ነው ቁርአኑ አምር ነው ይላሉ አልኸቢሳቱ

ውጫቸው ተው በቃ የተመቻቸው ማታ ማታ እየቆነጥጣት ነው። አንቺ ቆሻሻ እያለ ጨፈጨፋት። ሙጅሪም ቆሻሻ የሆነ ሴት ለቆሻሻ ቆሻሻ የሆነ ወንዱ ደሞ ለቆሻሻ ጥሩ የሆኑ ሴቶች በምላሳቸው መጥፎ ማይናገሩ ዝሙት ላይ ማይወጥቁ፣ ቁርአን የሚቀሩ ዝክር የሚያቁ ሌሊ የሚያቁ ጥሩ የሆኑ ሴቶች ለጠይቢና አለ ጥሩ ለሆኑ ወንዶች ይገባሉ። መጥፎ የሆነች ሴት حرام ነው። አይቻልም እኮ ነው። حرام ነው፣ ክልክል ነው። አላህ አእምሮ ነው ያስቀመጠው

ዝሙተኛ የሆነ ወንድ ካልሆነ በስተቀር አያገባትም። አዎ ሙሽሪክ ወይ ሙሽሪክ ካልሆነ በስተቀር አያገባትም አለ። ጥብቅ ለጥብቅ ነው። ትኩረት አድርጉ። በል እንደውም ወንዶች ብክራ ያልሆነ ሴት አላገባም ብለህ ደምድም። ያኔ የአላህ ሕግ ይጠበቃል። አሀ ለካ ብክራ ከሌለ ወንዶች አይፈልጉኝም ትቆማለች። ግን ችግር የለውም ዋናው ምናምን ነው፣ ዋናው ምናምን ነው። ምናምንህን ይቆንጥጥ አይባልም። እንደዚህ ሸሪያን ጠብቅ፣ ሸሪያ ይጠብቃል። በራስህም ጠብቅ። ነግሬያቸዋለሁ። ተውበት ያደረገ ሌላ ነው። ባል የሞተባት ሌላ ነው። እንደውም አጅር አለው ባል የሞተባት ነገር ግን ዝሙተኛ ሴት በፍጹም አይቻልም። አትንኩት፣ ጭራሽ አትንኩት። አላህ ሐራም አድርጌዋለሁ አለ። ሙስሊም ወንዶች አህለል ኪታቦች ሴቶችን ማግባት ትችላላችሁ አለ። ሙህሰን የሆነች ጥቡቅ ዝሙት ማታቅ በድክራ ከሆነች ነው። አላህ የአህለል ኪታቦችን ሴት ለሙስሊም ወንዶች የፈቀደው መሰረቱ ምንድን ነው? ጥቡቅ መሆን አለባት አለ። ዝሙተኛ መሆን የለባትም ማለት ስለዚህ፣ አላህን ፍሩ፣ አላህን ፍሩ ዝሙትን በምላሳችሁም በምንም አታበረታቱ ያለፉት ይለፉን ከአሁን በኋላ ያሉትን ጠብቁ ምናልባት የአሁኖቹ እንዲህ አይነት ዳዋ ሲደረግ ሊጨንቃቸው ይችላል ይጭነቃቸው ጀዛቸው ነው የወደጭ መጥፎ ነገር የሰራ ሰው አላህ ይመነዳባታል አሊሞች ይመነዳል ይመነዳል ሲባል አዎ ይመነዳል የተወሰነው በጭንቀት ይመነዳላል የተወሰነው በበሽታ ይመነዳላል የተወሰነው በድህነት ይመነዳላል የተወሰነው በተለያየ ነገር ይመነዳላል አይቀርም ስለዚህ ሚዲያ ላይ ወጥቶ ዝሙትን ሚያስፋፉ የሙስሊም ሴቶችን አታግቡ። አላህን ፍሩ። ቤት አታምጡ። ዘርት አበላሻላችሁ። ልጅህን ምን ልታስተምርልህ ነው? ቲክቶክ ላይ ፌስቡክ ላይ ወጥቶ ጥርሱን ሲያሳይ የዋለ ወንድ የመጣችዋን ሁሉ ይምጣብኝ ይላል። አንዳንዱ ሞኝ ወንድ ደሞ አለከው። እንዲህ አይነት ወንድም እንዲህ አይነት ሴቶችም አያስፈልጉም። ቤት የተቀመጡት መድረሳ ላይ ያሉት ሰላታቸውን የሚሰግዱ የወላጅ ሀቅ የሚጠብቁ ያለ ማህረም ከሀገር ማይወጡ

ወንድሞች ልጆቻችሁ ያዙ ያዙ። ሚዲያ ላይ እንዳይወጡባችሁ። ሚዲያ በአሁኑ ሰዓት ከመቶ ዘጠና ዘጠኝ ፐርሰንቱ እስላምን ለማጥፋት ዝሙትን ለማስፋፋት ራቁት ሜድን ለማስፋፋት ቦዘኔነት ለማስፋፋት ጋጠወጥነትን ለማስፋፋት የወጣ ነው። የአላህን ዲን ነስር የሚያደርጉ ውስኖች ናቸው። በል የአላህን ዲን ለማስፋፋት ሚዲያ ላይ መውጣት አይችሉም። ሴቶች ወለሙ ተደቅሙን ከአንብትሆን ሁለት አይኗን ከፍታ ቦጋር ጋር ትመጣለች ግቢ ቤት

ለስለስ አድርጎ መናገር አይቻልም። ለሃጃ ነው። አንዳንድ አሊሞች ሰላም አለይኩም ራሱ ማለት እንዴት ነው ሲሉ፣ ያው አስሩ ይቻላል ለብቻው ካልሆነ እሷም ለብቻው ካልሆነች ሰላምተን መላወጥ ይችላል። ለሃጃ በስልክ ማውራት ይቻላል። ግን ያለሃጃ ለሃጃ ዝም ብሎ መቅለስለስ አይቻልም። ሰፈሩ የአደጋ ሰፈር ነው። ተጠንቀቅ። ስለዚህ ተርቢያ አለ ማነጽ ወዳዕወቱ الناس <سؤال> ላ صحيح الاعتقاد አለ የሰው ልጆችን ወደ ትክክለኛ አቂዳ መጣራት ሁሉም ሁሉም في حدود استطاعتي يعني በሚችላት ልክ በሚችላት ልክ

ወደ እስላም እምትጣሩ ዳኢዎች በመጀመሪያ ተውሂድ ላይ ትኩረት አድርጉ የሚለው ክታብ ላይ ሼኹል አልባኒ አርባኛው ገጽ ላይ ያስቀመጡት ነው። ያላህ ፍቃድ ከሆነ በሰላም ካቆየን የሚቀጥለው ሳምንት አርባኛው ኛው ገጽ ላይ ቀጥታ የክታቡ ዋናው አንኳሩን